ይሄ ነው ሰውየው። አይ አባ ያንን ያህል ቀላል አይደለም። ጽናት በምንም ሁኔታ አባቷን ማጣት አትፈልግም፣ እና የአንተ እናት ስታለቅስ ትሞት አለው ማለት ነው የኪሩቤል አባት ማለት አልገባኝም፣ አለ ኪሩቤል። ማለት ያው የአንተን ማግባት እንዴ በጉጉት እንደምጠብቀው ታቃል አባ፣ ግን የመራቀው ነገር አለ እንደ አለው ማለት ነው። ኪሩቤል ያው እናቱ እንደታመመች አያውቁም። ኪሩቤል የኔ አባት እንግዲህ በተደጋጋሚ የሆነ ነገር እንደደበቃችሁኝ እየተሰማኝ ነው። ማን ነው የሚደብቅህ አለው አባትየው ማለት ነው አላቅም ግን በዙሪያ የሆነ ነገር እየተከናወነ ነው። በዙሪያ የሆነ ነገር እያጀበበ ነው እያለ ነው እየተሰማኝ ነው። አሁን በቃ አታረሳሳኝ፣ ከጽናት ተማከሩ፣ በዚህ ሶስት ቀን መሞሸር አለባችሁ እያለ ነው አባትየው። ከዛ ኪሩቤል ደግሞ በዚህ ሶስት ቀን እያለ ነው ማለት ነው። ምን ነው ረዘመባችሁ አለ አንድ ቀን ከግማሽ አንድ ቀን ከግማሽ ላይ አድርገው አሉ። አባትዬው እንዲህ አባ ለሰርግ እኮ ነው እያወራን ያለ ነው፣ ስለ ሰርግ ነው አጭር እንጂ ረዝ ረዝም አጭር እንጂ እያልኩ አይደለም፣ ለሰርግ ተሞሸሩ፣ ተዘገጃጁ እያልኩ ነው ያለውት ልጅ እያሉ ነው የኪሩቤል አባት ደግሞ ማለት ነው። እንግዲህ ቀልደኛቱን እንግዲህ እዳው ገብስ ነው አባቷ ጋር ሽማግሌ ሳይላክ ነገርኩህ እኮ አንተ ጽናትን አውራት። እኔ ነገውን ሽማግሌ ልካለው አሉ። የት ነው የምትልከው? ገጠር። አ ቆያ፣ ምንድን ነው የምትለው? ያችን እንደ እንዳይኗ ብሌ ያልህ ልጅን እናትክን ብታድርገው የትኛው ክብር ነው የሚቀነሰው? አሉ አባትየው። አራባ እንደሱ አይደለም አላት ኪሩቤል ደግሞ ማለት ነው። በጣም አዝናለሁ። እሷ ለአንተ ምን እንዳደረገች ብታውቅ አይደለም ሶስት ቀን ሶስት ሰከንድ እንኳ አትቆይም ነበረ። ያሳዝናን የእሷ የሚኖርላት ልጅ ግን አልወለደችም። አላባትየው ማለት ነው ኪሩቤል ደግሞ በጣም ገረመው ማለት ነው። ምንድን ነው የሚለው አባቴ ምን እየተከናወነ ነው? እኔ ግን አልገባኝም አለ። ጉድ እኮ ነው በሶስት ቀን ጉድ እኮ ነው። ጽናትን ሰው ምን ብዬ ነው የምነግራት እያለ ነው ቆይ ምንድነው እየተከናወነ ያለው እያለ ነው። የማራቀው ነገር አለ። ምን እየተከናወነ ነው እያለ ነው ኪሩቤል ማለት ነው። አሁን ደግሞ ጽናትን ቀጠሯት ማለት ነው። ጽናት እያሉ በጣም እንዳሸገርኩሽ አውቃለሁ። የማይሆን ነገር ውስጥ እንደከተትኩሽ አውቃለሁ። ነገር ግን አስቴርዬ በጣም ትፈልገዋለች እና ጋሼ እና እኔ ሂጅ ልጠይቃት እንዴ? አለች ያው ታውቂያለሽ ታቂ ያለሽ እየፈተፈሽ እየሰራሽ ምታቂላት ምሰሪላት ምግብ ምትልኪላት ራሱ ከበቂ በላይ ነው። ጋሽ ግን ትንሽ ጨነቀኝ፣ ላስብበት ምን ሰላም አለ አሉ የሆቴ የተሰቃየችብኝ ነው አሉ ከጸሎት ብቻ ምን ማድረግ እንችላለን? እንደው እሱ በቸርነቱ ጁዳ ብሳት አለች ፅናት። ከዛ ፅናት ኪራ እንድታገቢው እፈልጋለሁ። እሱም አይ እኔ የምኞት እኮ ነው አለች ነው አልተረዳሽኝም ከሶስት ቀን በኋላ ሰርጋችሁ እንዲሆን እፈልጋለሁ አሉ። ምን አለች አዎ ፅናት፣ እስካሁን ካደረግሽው አይበልጥም፣ አሏት። እንዴ ጋሼ፣ እኔ እኮ ኪራን ማገባው እኮ ስለወደድኩት እንጂ ስለማፈቅረው ነው እንጂ ለእርስዎ ብዬ አይደለም። በዚህ ፍጥነት ደግሞ አይሆንም፣ እያለች ነው። ለምን አሉ አባትዬው፣ ልጄን አታምኔበትም አሉ። ኧረ ከአባቴ በኋላ አባቴ እኮ እያለች ነው። ጋሽ አባቴ እኮ ዋሸችዋለሁ፣ ማለቴ እዚህ እየተማርኩ እንደሆኑ ነው የሚያውቀው። አሁን ደግሞ ሳገባ ምንድን ነው የምላቸው እያለች ነው። እሱን ቢሆንም ኪራ ነግሮኛል፣ እሱን እኔ አወራዋለሁ እያሉ ነው አባትየው ማለት ነው። ጽናትዬ ደግሞ በጣም ጨንቋታል። ለምን አባትዬው የሚያውቁት እሷ እየተማረች እንደሆነ ወደ ከተማ መታ ነው። ግን እዚህ ጋር ደግሞ አገባች የሚለውን ሲሰሙ ምን ይላሉ ብላ ጽናትም እየተጨነቀች ነው። የኪሩቤል አባት ደግሞ ያው ሚስቴ ታማለች እና ሚስቴ ሳትሞት የልጇን ደስታ እንድታይ በማለት እየተጨነቁ ነው። በመሀል ያው እናትየዋ ደግሞ ደብቁ መታመሜን አትናገር ለልጄ ቢነገረው ምን ይሆንብኛል እያሉ ነው። አባትየው ደግሞ በጣም እየተጨነቁ ነው። ግን እኔ እንደምለው ቢሆን ግን የእነን አሁን ማለት ነው ጓደኞቹ እናቱ ስትሞት ከሚነገር ቀድሞ ቢነገረው ጥሩ ነው እያሉ ነበረ። ግን ያው ደብቁ ብላለ ማለት ነው። አባት ሆኖ በመሀል እየተጨነቀ ነው ማለት ነው። እኔ ምስኪን አባት ናቸው። እንደው ከዛ ይቀጥላል ማለት ነው። እኔ እንጃ ጋሽ። እኔ ግን አባቴን ማስከፋት አልፈልግም አለች አስቱ። ሳስቅ ምኝቷ ሳይሳካ እንድትሞት አልፈልግም አሉ ጋሽ። በጣም እኮ እየተጨናነኩኝ ነው አለች ጽናት። አሉ ራስ ወዳድ ሆኜብሽ ሊሆን ይችላል ግን ለአባትሽ በተስፋ ከመኖር ርቅ፣ እውነቱንም ብትነግሪው የተሻለ ይመስለኛል። እሺ ቆይ ላስብበት አለች ጭባክሽን። መጋባታችሁን ላስቱ ከወርቅ በላይ ነው መጋባታችሁ ደግሞ ላይቀር አስቱ እያለች ቢሆን ጥሩ ነው አሉ። እስከ ማታ አስበሽ ንገሪኝ አሉ። በይ አሁን ሂጂ። ለምን መጋባታችሁ ካልቀረ እሷ ሚስቴ በህይወት እያለች ብታደርጉት ጥሩ ነው እያሉ አባትየው አምላኬ እንደው እሺ እንድትል ድፍረቱን ስጣት አሉ አባትዬው። በጣም ያሳዝናሉ። አንጀቴን በሉ። በነገራችን ላይ እውነት ጋሼ እንዳለኝ የእውነት ገመድ መበጠሻ ደርሶኝ ይሆን? እኔ እንጃ፣ ግራ ገባኝ እያለች አባቴ እንዴት ብዬ ነው በየትኛዋ እንደ በቴ ነው ልጅ ትምህርቷን አቁማ ስራ ጀምራለች እና ይኸው ደግሞ አሁን ደግሞ ልታገባ ነው። ሽማግሌ ሌላክ ነው ምለው አለች ሲጀምር ለመንገሩም ከባድ ነው አባቴ። እንዴት እንዴት አንተ ያሰብካት አይነት ሴት ጠንካራ አይደለሁም፣ ልጅ እንደምትፈልጋት አይደለሁም። እያለች እየተጨነቀች ነው ፅናትዬ። አባቴው ግን ከዚህ በፊት መጥተው ሳለ ሰምተዋን። በነገራችን ላይ እሷ ግን ያሰሙ መስሏት ደውዬ ስነግራቸው እንዴት ነው ምንድን ነው የሚሉኝ እያለች እየተጨነቀች አባትየው ግን በደስታ ተቀብለዋታል ማለት ነው እያሰበች ነው ግራ እኮ ነው ግራ ገባኝ እኮ ጨንቆኛን የመላ አድርግ እየላይ ስታክዝ ስቆዝም ሰናይት መጣኝ ምን ነው አንቺ ብላ ሰላም ነው ብላ ሳመቻት እንዴት ነሽ የሚገርምሽ ሰላም ራሱ አልገባሁም እዚህ ትወኛለሽ እየጸጥ ብየን የመጣሁት እንዴትማ ቅድም ከድምጽ ስታወሪ እንደ ደበረች ታስታወቂያለች። መቼም ይሄን ግድግዳ ተደግፋ እየቆዘመች ነው ብዬ የመጣሁት እያለች፣ ሰናይት ደግሞ ፈታ እያደረገቻት ነው። እንደው አሁንስ አንቺን ባደረገኝ አለቻት ሰናይትን። እኔ ለመሆንማ ትንሽ ውበት ያድረሻን አለቻት። እና ጽናት ደግሞ ሳቀች ማለት ነው። በቃ በቃ እኔ ሁልጊዜ እንደዚህ ፈገግ እንድምትይልኝ ነው እምፈልገው። ሁሌ ሳይቅሽ ብላ አቀፈቻት። በጣም ደስ ይላል ፍቅራቸው። ምን የተፈጠረ ነገር አለ እያለቻት ነው። በነገራችን ላይ የምሩና የሰናይት የፅናት ፍቅር በጣም ደስ ይላል። የእውነተኛ ፍቅር ለሁላችንም እንደዚህ አይነት ጓደኛ ቢሰጠን ደስ ይላል። አሜን በሉ ቤተሰቦችዬ። ኧረ ከጌራ ጋር እንጋባ ነው እና ይሄን ዜና እንደዚህ ነው እንዲህ የምታበስሪ እኛ አለቻት ሰናየት እኔ ከአርሴና ከአርሴናል ዋንጫ ከሚበሉት ትልቅ ጌናተን ስርጋ አይደለም እንደምናፍቀው አለች አለች ግን ግን እያለች ነው ግን በቀ በቀ የትኛውን እልልታ ልበልልሽ? ቆይኔ ስንተኛ ሚዜሽ ነሽ? ኧረ ሰኒ ተረጋጊ። ለምንድን ነው የምረጋገው? እያለች ምን ልታደርጊ ነው አለቻት። በርበሬ ልቀነጥስ ነው እንደውም ሻርብስ ወገቤ ልሰር እያለች ነው። የብዶች አለቃ የሆንች ልጅ። በነገራችን ላይ ሰርጉ ላይ ከናሆኑና ከምሩ ውጭ ትልልቅ ሰርጎች ላይ ትናንሽ ስለሚገኙ ነው። እስኪ እንዴት ለሰርጉ በቂ ነው አይደለ? እያለቻት ነው። አረሰን እየተረጋጊ እያለች ነው። ምን ነው ለአባቴ ግን ምን ብዬ ነው የምነግረው እሱማ ለለካ እያሉ እያሰቡ እየተጨነቁ ነው። ምንም ቢሆን ግን እውነቱን ተናገሪ። እሱማ እኔ ምስሉን ላድርግ ነው ያሰብኩት። በቃ እሺ ሳልሆን እንሂድ እያለቻት። ለማንኛውም ቤተሰቦች የላይክ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናችኋለሁ። ይቀጥላል።